እንደ ኦሮሞ እዚህ ጋም ኃላፊነት ተሰምቷችሁ ይሄ ነገር መቆም አለበት ብላችሁ ለመጣችሁ አከብራችኋለሁ አይደላችሁም ብትሆኑ ደግሞ እላችኋለሁ ትክክል ነው ብዬ ነገር ግን ይሄ ነገር ነገ እየሰደደ ሲመጣ ጠቅላላ ኦሮሞ በዚህ በልኩ እንዲጠራ ነው የሚፈልጉት እያሳየች ያለችው ያ ባለ ጊዜ ነኝ ኦሮሞ ነኝ ምናምን እንደዛ ከሆነ ለምን ለንደን ሀገር ላይ የኦሮሞ ክልል ባንዲራ ይዘው ወጥተው ሰልፍ ይወጣሉ ኦሮሞ እንዳለችው ተሳክቶለት ኦሮሞ እንዳለችው ባለጊዜ ሆኖ ሁሉ በእጅ ሁሉ በደጁ ከሆነ ለምን እንግሊዝ ሀገር ላይ ኦሮሞ ሰልፍ ይወጣል? ሳምሪ እየመረረሽም ዋጮው እየሰማሽ ነው ወይ በሌላ አካውንት እየሰማሽ ነው ማቴ? ነኝ እየመረረሽ ዋጪ። የዛሬ ሁለት አመት ታስታውሻለሽ? ታስታውሻለሽ ተንበርክከሽ፣ ቤተሰቦችን ጠርተሽ፣ ወንድሞች መጥተሽ አድርገን የፈታንሽ አንድ ነገር ነገ

አቆሚ ተብለሽ ነበር፣ ታስታውሻለሽ? ከሁለት ዓመት በፊት መጥተሽ እግር ላይ ወድቀሽ አርልንድ የፈታንሽ አሁን ማኑ አይዞሽ ብሎሽ ይህን ነገር የጀመርሻትን ነገር ኪሎ ሌጋ ነበርሻው። ኪሎ ሌጋ ነበርሽ። እሷም ስታወራሽ ነበር። ኪሎ ሌጋ ነበርሽ። በስነ ስርዓት ተናደውብሻል። ማንም አይፈታሽም። ማንም አይፈታሽም። ለምን እንደው ታውቂያለሽ፣ ኢቨን ጉርሻ ፔጅ ጉርሻ ፔጅ። ጠብቂ፣ ከሁለት ቀን ወይ ከአንድ ቀን በኋላ ከነ ፎቶዎች ከነ ቪዲዮዎች ይፖስት ይሻል። ወደ ቱ ፖይንት ፋይቭ ሚሊዮን ፒፕል እያየሽ ያወራሻትን ወሬ ትቀጭበታለሽ። ተምሬ ነው ትቀጭበታለሽ በቃ ትቀጭበት። ይሄ ኮሚኒቲ እዚ ሀገር የምንል ኮሚኒቲ እንደዚህ አይነት ነገር እርስ በራሳችን ብንሰክስ ብናውራ ዶን ሴንድ ምናልባት ካለሽ ትግባና ብትጋባም ልጅቷ የምትሰማ አይነት አይደለችም። ገባክ በቃ የሆነ ራ እንደ እንትን አድርጋ ነው እንጂ ሰው የሚላት አትሰማም ብላለች። ጉጪ አሪ ሲጀመር፣ ጉቺ ማንም አልጠኛ ስም አልጠራንም። የጉጪ ስም አውጣት እንደ ኦሮሞ እዝብ ነው። መጀመሪያ ስም ሁለተኛ ነግ ጠይቃት ፍለፊታችን ገጀራ አምጣትና ታውራ ማለት ነው። እና በውስጥ ምናምን አትሽለጭለቅ ማለት ነው። ኦኬ፣ ተራ ቆሻሻ ሰው ማለት ነው። እኛ አራጅ መባል የለባቸው ምልባኤ ኦሮሞ ማለት ነው። ኦሮሞ ሰውን አያርድም። ኦሮሞ አዛኝ ነው። ስንት መልካም መልካም ኦሮሞ አለ። በዚች ክፍት አፍ በአንድ ድስት አፍ ማለት ነው የተነሳ ኦሮሞ መሰደብ የለባትም። ሲጀመር እሷ ሰላይ ዲቦራ ላይፍ አይመለከታትም። ይሄ ሁሉ የቅናት መንፈስ ነው። ልጅ ይኑራት አይኑራት፣ ምን ይኑራት ምን አይኑራት፣ አይመለከታትም። ገባ ነገር፣ የጀመረችው ራሷ ነች። ዲቦራ ግን ጀግና ስለሆነች ማለት ነው። በሪስፔክት ነበር ስትናገራት የነበረችው ቤተሰቦቿን አልሰደበች፣ ዘር ማንዘሯን አልሰደበች። እች ግን ቆሻሻ ከመሆኗ የተነሳ ማይም ከመሆኗ የተነሳ ማለት ነው ሰውና ሰውን ልታባላ ሰውና ሰውን ልታጨርስ ወደ ዘር አዙረው ጀግንነት መስሏት ወንድሞቿን ቤተሰቦቿ ቤት መላኮል በጣም ድድብነትና ቆሻሻነት ነው። እቃወማለሁ። እንደ አንድ ኦሮሞ ከኦሮሞ እንደዚያ ነገር አይጠበቅም። እች ልጅ ኦሮሞ አይደለችም፣ ኦሮሞን አትወክልም። በህግ መጠየቅ ሆነ በኢትዮጵያም ህግ ሆነ መጠየቅ አለባት። በቃ ይሄ ነው፣ ጨርሻለሁ። አንድ እና አንድ ነገር ልንገርሽ፣ ከስድስት ወር በፊት ፊሊፒኖች ናቸው እና እንደዚሁ ላይቭ ላይ ስለ ሀገራቸው እና ስለ ህዝባቸው ያልሆነ ነገር ሶሻል ሚዲያ ላይ አውሩ፣ አስር ዓመት ነው የተፈረደባቸው፣ አስር ዓመት ቴን ይርስን የተፈረደባቸው። ያለሽበት ሀጅማን የቻርጃ ህግ ደግሞ ማለት ነው። ኢቭን እንደ አቡዳቢና እንደ ዱባይ አይደለም። ከምሬ ነው የምነግርሽ። እኔ ከህግ አኳያው ነው የምነግርሽ። ለመፈመስ ገንዘብ ለማግኘት ብለሽ ኪሎሌ መስጥልሽ ነበር። ኪሎሌ ማለት የእኔ ፋሚሊ ነች። እዚህ ጋር ላስ ነገርኩሽ። ሳምሪ እናቴ ትሙት ነው የምልሽ። አሁን ካም ኦቨር ዴር እመጣለሁ እኮ እያልኩሽ ነው። ይሄ ያወራሽው ነገር ነገርኩሽ። ጉርሻ ፔጅ ሁለት ሚሊዮን የሚያወሰው ፔጅ ላይ ፎቶሽን እና ቪዲዮሽን ያወጠዋል እያልኩሽ እኮ ነው። አንቺ እንደቀላል አይተሹ ነው ነው ለመፈመስ እንደዚህ ያቶኝ ማቲ ለምናታፍ አታስመጣት ሁን ሌላውን ተወውና፣ መልእክቱ ያስተላለፈችበት መልእክት ገጀራ እና ቤንዝል አሁን መታ የኦሮሞን ህዝብ የኢትዮጵያን እኔ ፔጅ ላይ ከለጠፍኩት አይደለም፣ በህይወት አለ የሞተ ኢትዮጵያዊ የሚከተለው አንድ ሚሊዮን ፎሎ መኖር አይጠበቀትም። እኔ ላይ ኢምፖርታንት ሜሴጅ ከላኩኝ፣ እግዚአብሔር ምስክሬ ነው። ጥግ ድረስ ጥግ ድረስ በህይወት ያለ አይደለም፣ በህይወት የሌለ ሰው የሚያይበት ያልፖሰት ኩልሽ፣ አንድ አንድ ቻንስ ይሰጥሽ ብዬ ነው። ይሄንን ቻንስ ካልተጠቀምሽበት፣ ፖስት ትልሻ አለው በሁለቱም ቲክቶክ ላይ አንቺ ስዳስ አዳጌ የበደለሽ ባለጌ፣ ይሄ ክብር የተሰጠሽ። እነዚህ እዚህ ጋ ያየሻቸው የኦሮሞ ልጆች የዘራሹ መርዝ ኮንሰርን ስላረጋቸው ይሄ እውነት እሷ የምታደርገው ነገር እውነት እኛ ጋር አለ ወይ ብለው ያንን ነገር ነው ሊያሳዩሽ የመጡት። አንቺ ደደብ ስለሆንሽ ሰው እንዲያምን አድርገሻል። ለምን በዚህ ሁሉ ሰው የሚታይ ወንድምሽ ምሽት ጠርተሽ በዛ ጨለማ የዲቦራ ቤተሰቦች ጋር በር ተንኳኩቶ ወንድምሽ ገጀራና አንድ ጣሳ ፔትሮል ይበቃቸዋል ነው ያለው። ቤቱን ለማንደድ ብለሻል፣ ሶሻል ሚዲያ ላይ አለ። ስለዚህ ያንን ማድረግ የምትችይ ከሆነ እንዴት እንደሆነ እንደምትኖሩው እናያለን። እንግዲህ ይቺ ኢትዮጵያ ከሆነች እኛን የምታስተናግደ አንቺ የምትያት ካለች እናያለን ረበስ በጣም ነው ስራ ማስተካከያ፣ ስራ ቦታ ስለሆንኩ እየወጣሁ እየገባሁ ነው የማወራው። ማስተካከያ እኔ የጉቺ ስም ተነሳ አላልኩም። ከታች ኮሜንት ላይ ጉቺ ልታስታርቃቸው ነው እየፈለገቻቸው ነው ሲሉኝ፣ ወጥቼ ጉቺ ጋር ሲሄድ ጉቺ ላስታርቃቸው ነው አለች። ሁለቱንም ጠርቼ ላስታርቃቸው ነው ፍቅር አይበልጥም ወይ ስትለኝ፣ እነሱ ሁለቱ ሊታረቁ ይችላሉ፣ እጅሽን ከዚህ ውስጥ አውጪ ላይ ላይላይ ገብቼን የተናገርኩት ጉቺ መታ መናገር ትችላለች። እኛ ችግራችን ከዲቦራ ጋር ከምናምን አደለ። አለቀ። ከኦሮሞ ሕዝብ ጋር ነው የተናገረችው የተናገረች የኦሮሞን ሕዝብ ገዳ ያስብላለች፣ የኦሮሞን ሕዝብ ሌላ ፊሊንግ እፈጥራለች። ያንን ነው እኛ የምንፈልገው ስላት እንደውም እጄን አውጥቻለሁ ብላ ነው ጉቺ ላይ ጓን ዘግታ ይወጣችሁ። አለቀ እንጂ ከታች በጻፋችሁ ነው ጉቺ ልታስታርቃቸው ነው። እሷ አምናለች ፍቅር ይበልጣል። ላስታርቃቸው ለእኔም ብለኛለች። ስትለይ ነው መታረቅ ብሎ ነገር የለም እናንተ ድሬዳዋ ላይ በድሪያ ሰው ከሳችሁ ውስጥ ታሳስሩ፣ እኛ አልገባንም። አለቀ ይሄ ደግሞ የእኛ ጉዳይ ነው ያልኳት ቃል በቃል ሄዳችሁ ታይቋ ጉቺ አለቀ። ኦኬ እንደዛ ከሆነ እጄን አወጣለሁ ብላ ጉቺ ላይ ጓን ዘግታ ወርዳለች። ይህንን የተናገርኩት እንጂ የጉቺ ስም አልተጠራምና መታችሁ ዚ መታሽቃብጥሆነ የጉቺ ጓደኛ ናት።

ጊፍታሩን ለምን ምናምን አለች። በእናትሽ ምለሽ ከሆነ ተናደደችው። ለምን ታረቀችው? ከሰው በዛ ላይ ደግሞ ተራ ነገር ለተጣሉት የኦሮሞን ሕዝብ እንደዚህ የምታስጠምደው እና ኦሮሞ ገዳይ ኦሮሞ ባለ ጊዜ ነው። እንድታስብለን አንፈልግም። መታ የኦሮሞ ማህበረሰብ ይቅርታ እንድንጠይቅ እንፈልጋለን። ኦሮሞ ሰው ሚችል ማላቃት ሚችል ፋጫ ሆኖ እንደውም የራሱ ፊልድ ቪዲዮ ለቅቃ አየኋት። ባለጌ ሰኒ ሰኒ አይደለም። የኦሮሞ ይቅርታ ንጠይቀው ሙሉ ኢትዮጵያውያን ነው። ይቅርታ ንጠይቀው የኦሮሞ ህዝብ ጨምረ ሙሉ ኢትዮጵያውያን ነን። ይህን ፊሊንግ የፈጠረችበትን ኢትዮጵያዊ ነው። ሙሉ ኢትዮጵያውያን ነው። መታ ይቅርታ ንጠይቀው የምኑ የኦሮሞ ህ አ ዲቦራም ከፈለገች በህግ መካሰስ ከፈለጉ መካሰስ ይችላሉ። ስ ዱባይ ወይ ደግሞ ይችላሉ። ረፊ ተብለች ነበር። ረፊ በቃ አቁሚ፣ እንደዚህ ዓይነት መፈመስ አይሆንልሽም።

ማቲ ምን እንደሆነ ታውቃለህ? ከአብሮ አደጋ ትሰደድ ነው። አብሮ አደግ ነው። በጣም እቺ ልጅ በአጭር ጊዜ ውስጥ ሚዲያ ላይ መታ ተወዳጅ ሆነች። በዚህ ልክ ሰው ስለ እሷ ማውራት ጀመረ። ያየት ሁሉ ልጅቷ አይኗ ደብለበሰ። ይኸውልህ የዲቦራ ስለ ዲቦራ ነው ስለ ዲቦራ ነው እያወራ ያለሁት። እቺ ልጅ አብሮ አደጓ ናት። የሰፈሯ ሰው ናት። ታውቂያለሽ፣ ሚስጥሯን በዚህ ልክ ሚስጥር ነው ብላ እሷን ደግሞ በዚህ ሚዲያ ላይ በዚህ ልክ ሊያወርዳት የሚችል ነገር ስትበረብር ይሄንን እንግዲህ ኬዝ ብላ ይዛ መጣች። ሲጀመር ዲቦራ ቤተሰቦቿ ላይ አልደረሰችባትም። ቅድም ሮቢ እንዳለችው አነበበች እንጂ በጭራሽ አልተናገረችው። እኔ እንደዚህ አይነት ሰው አይደለውም ብላ ከታረገች በቃ አለቀ። ቤተሰቤን ሰርባብኛለች ብላ እሷ ግን በዛ ልክ የዲቦራን እናትና አባት ስታወርድ አፏ እጅግ በጣም ያስጠላ ይሰቀጥጥ ነበር። ለሰም በጣም ነበር የሚደብረው። ደግሞ ተናግራለች፣ እናንተም እየሰማችሁ ተሳዳቢ ነበርኩኝ፣ ቴሌግራም ላይ የስድብ ግሩፕን ውስጥ እቀላቀል ነበር ብላ በራሷ በአንደበቷ ነው እንትን ያለችው። ስለዚህ በዚህ ልክ ራሷን ያወረደች እኔ ማንኛውም ሰው ጤነኛ ናት ብሎ ባያስብ ነበር የሚገርመኝ። ከቅድም ጀምሮ ጤነኛ አይደለችም፣ ምክንያቱም ስላዩ ነው። ከመጀመሪያ ጀምሮ መነሻውንም ስለሚያውቁት ነው። አልደረሰችባትም። የደረሰችባት እቺ ናት ሳምሪ ተብዬዋ ማለት ነው። ስለዚህ በምን ማስታከክ ተሰሚነት እንድታገኝ፣ በምን ማስታከክ ጀመረች? በብሔር አንድ ሰው የሆነ ነገር ላይ መደገፍ ይፈልጋል። ተደግፎ ተንጠላጥሎ የሆነ እንትን ላይ ከፍ ለማለት መውጣት ማለት ነው መወጣጫ ነው ያደረገችው። ስለዚህ ማንም የሚሰማት የለም። ባደረገችው ነገር መጠየቅ አለባት። በዚህ ልክ ኦሮሞ ብሔረሰብ ላይ መጥፎ ነገር የሚዘራ ቤንዝል ገጀራ የአንቺን ቤተሰብ ለማቃጠል ይሄ ማለት በጣም በቃ ቢገባት ኖሮ የራሷን ብሄር ነው ገደል የከተተችው። ያጠለሸችው ስሙን ማለት ነው። እኛ በእንደዚህ አይነት ማህበረሰብ ውስጥ አይደል የሚያደግ ነው። በጣም በጣም የሚቀፍ ንግግር ነበር ንግግሯ ሁሉ ማንም ተያናት የለም። ስለዚህ ነገ ሌላም ሰው ተነስቶ በዚህ አይነት መንገድ እንዳይሄድ መቀጣት አለባት እች ልጅ ልጅቷ ብቻ መቀጣት ሳይሆን ቤተሰብ ድረስ ሄዶ የአንኳኩ ሰዎች እራሱ በጣም በህግ ያስጠይቃል። ከባድ ወንጀል ነው፣ ቤተሰብ ድረስ ሄዶ መግባት ማለት ከባድ ወንጀል ነው። ስለዚህ ልጅቷ ብቻ ያለ ቤተሰብ እዛ ሄዶ የአንኳኩት ራሱ ወንጀለኛ ናቸው። የሰው ቤት እኮ ሄዶ አንኳክተ ለጀራ ይዞ መግባት ማለት ከባድ ነገር ነው። ይሄ ወንጀል ነው፣ ከባድ ወንጀል ነው። እሷ ብቻ ያለች እሷ ቤተሰቦች ሄደ የአንኳኩት ራሱ አይምሯቸው ይሰራል። ትክክል ናቸው። እግዚአብሔር ማስቅ አሁን፣ ልጅቷ እኔ እንደ ኢትዮጵያ ይታውቃላችሁ፣ እኔ በሀገር ያልደራደር፣ እሷ የረጨችው ዲያስፖራው አሁን አዲሱ ዓመት ለመግባት ሀገሩ ይፈልጋለ። አሁን ልጆች ተዘግቷል፣ የልጆቹ ላይ ብዙ ሰው ወደ ኢትዮጵያ ወደ እናት ሀገሩ መግባት ሚፈልጋለ። እንደዚህ ሚዲያ ላይ በሚረጨው እውነት ነው ወይ ብሎ ደግሞ ሰው ሀሳቡን የሚረብሽ። እኔ አሁን አዲሱ ዓመት እገባለሁ ብያለሁ። መብራንን በዚህ ባየሁት ነገር ለዚህ ኢትዮጵያ አንድ ሀገር ሄዳለሁ ምለው እስከ ማስብ ልጆቼ ሶስት ዓመት አልሄዱ ሀያታቸው ጋር ልካለው ብዬ የማስብ ሰው ነኝ። ግን እንደ ኢትዮጵያ እንደ ትናንትና በሽቅ ያላቅ እግዚአብሔርን እምላችሁ የሚዲያ ላይ የወጣውን የዛን ልጅ ታሪክ አውርተን ሳንጨርስ እንደገና እንደዚህ አይነት ነገር ትንሽ ነገር ነው ብታቀው ሁነን ለመነጋገር ትንሽ ነገር ነው ለኦሮሞ የሚፈለግለት ትንሽ ነገር የኦሮሞ ነገር ከሆነ ይገናል። ለምን አሁን ጊዜ በቃ ባለ ጊዜ ነው ተብሎ የሚታሰበው ነው። ከላይ አለ እውነት፣ ግልጽ ለግልጽ እኔ ከኢትዮጵያ ፖለቲካ የወጣሁበት የራሴ ትልቅ ሪዝኖች አሉ። ትልቅ ሪዝኖች አሉ። ነገር ነገሩ ስለተባለም ስለተወራም አይደለም። ፖለቲካውን በፈለገ መልኩ ማንም ማጨማለቅ ይችላል። ኢትዮጵያ ውስጥ ሲታሰሩ አይተናል። እነ ታዬ ደንድ እስር ቤት ሲገቡ አይተናል። ብዙዎች ታስረዋል። ተቃዋሚ የሚኖር ምን ይሆን ግን? ይህቺ እኛ ሁላችንም እንደ ኢትዮጵያ እንኖርባት የምትለውን አገር ቴዲ አፍሮ ተናግሮታል። ትናንትና የተፖሰተውን ካያ እናንተ ውጭ ሀገር ሆናችሁ ተቀምጣችሁ ሊትርብሊ አሜሪካንን የጠራው ሌላ ሀገርም የሚል ብሎ ላይ ይችላል። ውጭ ሀገር ሆናችሁ እኛ የምንኖርባት ኢትዮጵያ በዘር እየከፈላችሁ እናንተ ምንም ላይ መስላችሁ ይችላል። እኛ ግን እንደ ሀገር የምንኖርባት ሀገር እናንተ በምትመርዙት መርዝ ነገ ስር ሊሰድ ይችላል ብሎ መልእክት አስተላልፏል። ውችስ ሶሻል ሚዲያ ምን ያህል አገሪቷን እያበላሻት እንደሆነ ስጋት ስለፈጠረባቸው አሁንም ደስ ሴምቲንግ ሶሻል ሚዲያ ላይ ደረቷን ነፍታ ኦሮሞ ነኝ እኔ ብላ ነው ደረቷን ነፍታ። ጭራሽ ላይፍ ላይ እየታየ ወንድሞቿ ገጀራና ቤንዝል ሄደው ለማጥፋት አስር ደቂቃ ነው የሚያስፈልገው፣ ቃል በቃል ነው የተናገረው። የዲቦራን ቤተሰቦች ጋር አንኳክተው ካል ኢማጅን ሶ ምንድነው ዙ የሚያስበው እኔ ምርጫ መርጭ ይመላቅም፣ ይህን ህገ መንግስትም አላቀውም እኔ አንድና አንድ ነገር እኔ የሽሮ ሜዳ የሸገር ልጅ ነኝ። እኔ ማቀው ተከባብሬ ስኖር ነው ማቀው። ይህንን መንግስትም አላቀውም የዚህ መንግስትም ደጋፊም አይደለሁኝም። ምርጫ መርጫ አላቅም። አስር አመት ከሆነ ከወጣኝ ማለት ነው አዶ ኖ ሂም ዚስ ገቨርንመንት ኦኬ ግን እንደ አንድ ኢትዮጵያዊነቴም ማለት ነው። ኧረ በኢየሱስ ሰጥቶበት አንቺ እንዴት ነው አንቺ፣ ብገያት ልጅቷን እኮ ብገያት ይሻላል። ወይዘሮ ብልጫ በነገራችን ላይ ወይዘሮ ብልጫ የአባትሽን ስም አልተራውም። ወይዘሮ ብልጫ ኢንደላስት ሮማን ተሰማ ቤት መተሽ የኦሮሞን ህዝብ ብቻ አይደለም ሙሉ ኢትዮጵያውያንን ስለ ኦሮሞ ኔጌቲቭ ነገር እንዲያስቡ ያደረግሻቸውን ኢትዮጵያውያን ጨምረሽ የኦሮሞን ህዝብ ጨምረሽ ይቅርታ መተሽ ብለሽ መጀመሪያ ህዝቡን፣ ቀጥሎ ዲቦራን ዲቦራን ማለትም ያለ ማለትም መብትሽ ነው። ሁለተኛ ማረጥሽ ነው። ግን ይሄን ባለ ጊዜ ብለሽ ሄደሽ የሆነ የሆነ ነገር ያደረግሽውን ነገር ይቅርታ እንድጠይቂ ጊዜ ሰተንሻል። ካልሆነ ታውቂያለሽ፣ ማትጊ ያለሽን ፋይል ታውቂያለሽ። ኤቭሪቲንግ፣ እኔ ለማደርገው ነገር በነገራችን ላይ ቴኬር የምታደርገኝ ኤቭሪቲንግ ሮማን ተሰማናት ሮማን ተሰማናት አስፈቅጃለሁ። ሮሚዬ በጣም ነው የምወዳችሁ። በጣም ነው የማከብራችሁ። እኔ ከአንቺ ጋር ወርጄ ከአንቺ ጋር አልነጋገርም። የምናረገውን ነገር እናሳይሻለን። አለቀ። ሮምዬ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ምንም ነገር እንዳትቆጭኝ። ኤቭሪቲንግ ለማድረገው ነገር። ሰላም ደሩ፣ ሊማትዬ፣ ያብዬ፣ ሁላችሁ አንድ ነገር ልናገር በዚህ አጋጣሚ ምናልባት እስካሁን ብዙ ነገር እኔ ራሴ ገርሞኛል። በሜንጫ በቤንዝል ምናምን ስናይ እኔ በሕይወቴ ነው ምላችሁ። ምናልባት ሰው እና ሰው ይጣላል፣ ጥግ ድረስ ግን አይደለም። የደቦ ፍርድን ተውትና በግለሰብ ተውትና በወንጀል ነክ እንኳን አባት ለሰራው ልጅ አይጠየቅ የአባት ዳለ ልጅ የሚባል ነገር የለም። እነሱ በተጣሉት ቤተሰብ ድረስ ቤንዝልና ገጀራ እኔ እንዲ ነ ብላ በኮንፊደንስ የምታወራ አንቺ ባለጊዜ ከሆንሽ እኔ ባለጊዜ ነ ብላ ነው አ ያወራችሁ ታዲያ ሄደሽ ህንፃ ወይ ደግሞ ትልቅ መሬት ተቀበለች። ለምን ከጊዜው ጋር ትጠቀሚ? አንቺ የአንድ ሺ አምስት መቶ ሁለት ሺ ድርሃም ተከፋይ የሆነች እየሰራሽ ውስጥሽ ያለው በረሮም አይምሮሽ ያለውን በረሮ ማራገፍ ያልቻለች በሚሊዮን የሚቆጠር የዛ ማህበረሰብ በዚህ ልክ ወተሽ ቤንዝል ማቃጠል ምናምን እንደዚህ አይነት ኢትዮጵያውያን አለን። እንደኛ ምን አይነት ማህበረሰብ ውስጥ ብታድጊ ነው? ማን አሁን ያሳደገች እንኳን ከጀርባ እያስታውቃል። ባይዘወይ ሶሻል ሚዲያ ላይ የምትሳደቡ ሰዎች በጣም ደስ የሚለው ፓርቶ፣ እንደው ታውቃላችሁ ካላችሁ እውቀት ነው እያካፈላችሁ ያላችሁ ሰው ልጅ። እውቀት ማለት ስድብ ራሱ ለእናንተ እውቀት ስለሆነባችሁ ማለት ነው። ትሳደብ ባትሳደብ ምናምን ይቺ ይሄ ግን የሰደድሽው ነገር ከንግግር ነው ተግባር የሚቀድመው፣ እና ቤት ድረስ ማንኳኳት ማለት ከባድ ወንጀል ነው። ጥቃት ለማድረስ የመግደል ሙከራ ነው ህጉም የሚለው ኢትዮጵያ ውስጥ ያላችሁ ደግሞ በዚህ በኩል የተሳተፋችሁ ሚዲያ ላይ ትጣላለች። እንግዲህ ከዲቦራን ሁሉም ተነስቶባት፣ እኔ ይገርምኛል አንዳንዴ። ፈካ ሰው ሲል የሆነ ነገር ሲያገኝ ፎሎ ሲበዛለት እስከ ዛሬ ለምን የት ነበራችሁ? እቺ ልጅ እንደዚህ ስትነሳ ልትበላት የተነሳች ምን ታርጋችሁ? አንቺ አጅማን ነው ብትወዱ እሷ አቦዳቢ ነው። ምን ሽነካች ላይ ቧን ከፍታ ከቤቷ ከጌ መጫወት ከራሷ ዘፈን ከፍታ ምን ምንድነው? አሁን እሷ ላይ ተነስታ ስለ ፖለቲካ አታውራ ስለምን አታውራ። የግለሰብ ጸብን ቤተሰብ ጋር የምታወጡት አሬሌ። ይህም ቀን ያልፋል? ይሄ ጊዜ ምናምን ጊዜ ሊበለ የጊዜ እንጂ የሰው ጀግና የለም። ስለዚህ በእናንተ ጸብ ቤተሰብ ጋር መሄዱ በጣም አስነዋሪ ነው። እንደ ህዝብ ነው ደግሞ ያስቆጠርሽው። ይሄንን አይተሽ ተገንዝበሽ ጌታ ነው ምለሽ ወተሽ እያለቀሽ ህዝቡን ይቅርታ፣ ድፍን የኢትዮጵያን ህዝብ ከኔ አንደበት ለዚህ ጨምላቅ አንደበቴ ሳልቆነጥር ስላደግኩኝ ብለሽ ይቅርታ ጠይቂ እንጂ ተሳስቼ ተክቼ ሰው አሳስቶኝ እንዳት ይሄ አይደለም። ምክንያት ባለጌ ነኝ ተቆንጥጭ አላደኩም ከልጅነት የጀምሮ ስሳደውን ያደኩት እና ለዛ ነው ብለሽ ይቅርታ ጠይቂ እንጂ ይሄ አሁን በጣም ያማር ጌታል። ገጀራ ምናምንኛ፣ ስንት ዓመት የቀረ ነገር ገጀራ። ይሄ ሬጆር ስና ና የባንጋሊ አረቂ ያቃ ሶቶኛለሽ አንቺ። የሰው ሞት ከአንቺ ምናባሽ ይጠበቃል አይማት ሬዶስ እኮ ሬዶስ እራሱ እኮ እንዳያናገር፣ ገጀራ ምናምን የውሻ መጠጥ እኮ ነው የውሻ መጠጥ እኮ። በውሻ ጥንት የሚሰራ መጠጥ እየጠጣች ደምቅ አንተ። በውሻ ጥንት ነው እንደሚሰራ እሱ ነገር አታውቂም እንዴ? ጠጥተሽዋል። እንትንስ ፓሪስ በርገስ ፓሪስ በርገስ ሲወልዱን በምክንያት ስም ያስቀምጡልናል። ቤተሰቦቻችሁ ሲያወጣላችሁ በምክንያት ነው። አሁን ብልጫ ማለት ከወለድኳቸው ልጆች የበለጠ ነገር አገኘው ሪዝን ይኖረዋል። ቤተሰቦቿ ስንወጡላት ብልጫ ማለት በጣም አሪፍ ስም፣ የጎላ የሚታይ ከወለድኳት ልጆች የበለጠ ማለት ነው። ያንን ስም ደፍነሽ ሳምሪ መባል የዘመኑ ስም መስሎች ከሆነ አይደለም። ልብሽም ወደ ቦታ ይመለስ ስምሽንም ወደ ቦታው መልሱ። ብልጫ ሰሟ፣ ብልጫ አይደለም ሰሟ። ሀገረ ማርያም ነው። ሀገረ ማርያም አለፈ ሀገሪ ነው ሰሟ። ሰሟ ሀገሪ ነው። ሀገሪ ሀገሪ ረፊ ሀገሪ ሀገራችንን አታሰድቢት። ሀገሪ ስራሽ ሀገሪ ሁሉ ብለዋታል። አንድ ነገር ልንገርሽ ሮሚ ሰኒ በጣም ሞዳት ኢ ካዛብላንካ ተዋንያ አና ዱባይ ላይ ባይ ዘ ወይ ፌክ ስም ነው የሚጠቀሙት። የእሷ ስም አለለም እ የእሷ ስም